የምስራቅ አፍሪካ ጳጳሳት ጉባኤ ለርዕሰ ሊቃነ ጳጳሳት መታሰቢያ አደረጉ። የምስራቅ አፍሪካ ጳጳሳት ጉባኤ አባላት ርዕሰ ሊቃነ ጳጳሳት ፍራንሲስኮስ ሲኖዶሳዊ ቤተ ክርስቲያን ለመመስረት ራሳቸውን የሰጡ ናቸው በማለት መታሰቢያ አድርገዋል። የጳጳሳቱ ጉባኤው ሊቀመንበር አቡነ ቻርለስ ሳምፓ ለቫቲካን የውጭ ጉዳይ ሚኒስትር ፔትሮ ፓሮሊን ባስተላለፉት የሀዘን መግለጫ መልእክት የቅዱስነታቸውን ኅልፈት ተከትሎ ማህበሩ የተሰማውን ጥልቅ ሀዘን ገልጸዋል። የጳጳሳት ጉባኤው ሊቀመንበር አቡነ ቻርለስ ቅዱስነታቸው ለሰላም ለውይይትና ለእርቅ ባደረጉት ጥረት እንዲሁም በግጭት ምክንያት በተጎዱ አገሮች ተስፋን የሰጡ ናቸው ብለዋል። በአፍሪካ ያሉ የተለያዩ የእምነት ተቋማት ተቻችሎና ተከባብሮ የመኖር እሴትን እንዲያዳብሩ ሲሉ አበክረው መስራታቸውን በመግለጫቸው አንስተዋል። በኬንያ፣ ዩጋንዳና ደቡብ ሱዳንን ጨምሮ በምስራቅ አፍሪካ የሚገኙ አብያተ ክርስቲያናትን ስለመጎብኘታቸው አውስተው በጎብኝታቸው ወቅትም ጳጳሳት የአንድነት ማዕከል በመሆን የእግዚአብሔርን መንግስት እንዲያሰፉ ጥሪ ማቅረባቸውን ገልጸዋል።